ሰላም ጤና ይስጥልን። ውድ ተመልካቾቻችን አድማጮቻችን፣ ቅድሚያም ሰበር መረጃ አለ። ኢትዮጵያ ሀዘኗን ስትገልጽ ነው ያለችው። ፍርድ አዋቂው የኢትዮጵያ ሕዝብ ያለምንም የዘር የሃይማኖት ልዩነት የሚወዳቸውንና የሚሳሳላቸውን አባቱን በክብር ሸኝቷቸዋል። ፈጣሪ ጸጋውን ሲያድልህ በሞትህም አንድነትንና ፍቅርን ትሰብካለህ ሌላው በሃጂ ሙፍቲ እረፍት ሁሉም ሃይማኖት አባቶች ሐዘናቸውን ገልጸዋል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሃይማኖት አባቶች የካቶሊክ የፕሮቴስታንት የቀረ የለም ሁሉም የማያምነውም ጭምር ሐዘናቸውን ሲገልጹ ውለዋል ሽኝት አድርገውላቸዋል በተለይ የልብ ወዳጃቸው የቅርብ ጓደኛቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ አልቅሰዋል። ስቅስቅ ብለው ሲያለቅሱ አይተዋል። በሀጂ ሙፍቲ መለየት ማለት ነው። ይህ ራሱ የሚገርም ነው። የኢትዮጵያ ተስፋሄ ነው። የቀረን ተስፋሄ ነው። ነገሮች ሁሉ በተበላሹበት ሰዓት ላይ የዚህ አይነት ፍቅር ማ አለ? ለካ ይህን ስንመለከት ደግሞ ተስፋ እናደርጋለን እና በዚህ ሀዘን አባታችንንም አቡነ ማትያስንም እግዚአብሔር ያጽናው ማለት እንፈልጋለን። ከልብ ነው ያዘኑት እርሳቸው። በሚሊኒየም አዳራሽ በነበረው ሽኝት ላይ ብዙዎች ምስክርነታቸውን ሰጥተውላቸዋል ለሀጂ ሙፍቲ። እስኪ ልጃቸው ባጭሩ ያላትን እናዳምጥ። ክቡራን የሃይማኖት መሪዎች፣ ክቡራንና ክቡራት እንኳን ደህና መጣችሁ። ብስሚላህ አልሐምዱሊላህ፣ ወሰሊ ዓላ ረሱልላህ። አልሐምዱሊላህ የፍሉ ማሻአላህ የሻሁን ሰርቷል። የሻሁን ሰሪ ጌታ ነው። አባታችን ወደማይቀረው አለም ሂደዋል። የእኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። ሞታቸው እንኳን ፍቅርና አንድነትን ነው የሚሰብክ። የኢትዮጵያ ሕዝብ የኢትዮጵያ ሕዝብ የዓለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን ወዳለው አላህ ይስጥልን። አባታችንን አላህ በጀነተል ፊርደውስ እንዲያሳርፍልን እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ። ለእሳቸው ሁላችሁም እስትግፋር አርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግሞ አፉ ብለዋል። ስለዚህ በዚሁ አቆማለሁ። ሰው ድካም ላይ ነው። አላስረዘምም። አመሰግናለሁ። አላህ ይስጥልን ደህናውን። አዎ፣ የደሃደጉ ተከራካሪ የሁሉ ተሟጋች የሀቅና የእውነት ሚዛናቸውን ሳያዛንፉ ጥንቅቅ ብለው ሳይወሻክቱ ጥንቅቅ ብለው ሀቃቸውን ይዘው የሄዱት አባታችን ሐጅ ሙፍቲ ለእርሳቸው እረፍት ነው፣ ብዙ ነገር በሆዳቸው ስላለ፣ ለኢትዮጵያ ግን ጉዳት ነው። ልጃቸው ሲናገር ደግሞ እንደሰማነው ሁሉንም አፉ ብያለሁ ብለዋል። ለሁሉም ይቅርታ አድርጌያለሁ ብለዋል። ምንም ዕዳ አይለባቸውም። ለዚህ ነው ሀዘኑ የሀገር ነው የህዝብ ነው፣ ለእርሳቸው እረፍት ነው የሚባለው። ተመልካቾቻችን ሀገርን የሚወዱ ሰው ሲያርፍ ሀዘኑ ተገቢ ነው። ሀገሬን እወዳለሁ፣ ሀገሬን እወዳለሁ፣ ብዙ ሀገር አገርን የመሰለ የለም በሆነበት ሁኔታ ተመልካቾቻችን፣ እንደው ፖለቲካ ሰራህ እንዳትሉ በዚህ ነገር መናገር አልፈልግም ነበር። ይህን ነገር ዛሬ ከምሽቱ ሁለት ሰዓት ላይ ጠቅላይ ሚኒስትሩ የሚያደርጉትን ከጓደኞቻቸው ጋር እዚህ ሪዞርት ጋር እየሄዱ ጠብቁ የሚል ፕሮግራም ቅድማ ይቼ በጣም ነው ያዘንኩት። ምን አደ ሁለት ሶስት ቀን የሚያዘገኙት እሱን እንኳ የእነሱን የጫጉላ ሽርሽራው ማን ነው የሚያየው? በዚያ ሚኒስትራቸውን ይዘው በዚህ ነጌታቸው ረዳጋ ሄደው በየፏፏቴው በየንት መናፈሻው ስፍራ ተቀምጠው የሚያደርጉት ውይይት ምን አለ ሶስት ቀን ቢያድር ምንም አይሆንም፣ አራት ቀን ቢያድር። ምክንያቱም ቴሌቪዥኑ የህዝብ ነው። ህዝቡ ደግሞ ስሜቱ ዛሬ እየታየ ነው። ትንሽ ትልቅ ሳይባል ከልሂቅ እስከ ደቂቅ በሀዘን ላይ ነው ያለው። ስለዚህ እንዲህ አይነት ፕሮግራም ለጊዜውም ቢቀር ምንም እኮ እንትን የለውም። ልክ በለቅሶ ቤት እንደ መዝፈን ማለት ነው። እና እሱን ስመለከተው ትንሽ ቅር ብሎኛል። በተረፈ አባታችን እድለኛ ናቸው። ሞታቸውም ኑሯቸውም የሚያስቀና ሆነ። ልክ እንደ ኑሯቸው ሀቅ እንደያዙ በሞታቸው ፍቅርን ሰበኩ። አንዳንዱ ኑሮ ማያስተምራለህ፣ ህይወቱ ማያስተምራለህ። ፈጣሪ ደግሞ ከጸጋው ሲያድልህ በሞትህም ትሰብካለህ፣ በሞትህም ትሰብካለህ። ሀጅም ይሄን ያደረግኩት በሞታቸው ፍቅርንና አንድነትን ሰበኩ። ከህይወታቸው ባሻገር አቡነ ቄሎስ እንዳሉት ገልጦ የሚያዩ የለም እንጂ ሞት ታላቅ መጽሐፍ ነው። በተለይ በህይወት ያሉ አባቶች ከዚህ ሊማሩ ይገባል ሳር ቅጠሉ የኢትዮጵያ ህዝብ ለምንድን ነው እንዲህ የወደዳቸው ሀገር ለምን እንዲያዘነ ካሉ ሀቅ ስለያዙ መስለው ስላላደሩ ስለዚህ ከዚህ ሊማሩ ይገባል የዛሬው ክስተት የትናንትናው ክስተት የሀጂ ሙፍቲ እረፍት ትልቅ መጽሐፍ ነው መማር ለፈለገ ማለት ነው ተመልካቾቻችን ይህን ካልን ተመልካቾቻችን አድማጮቻችን ወደ ሌላ ጉዳይ ስንገባ አገዛዙ በአማራ ክልል በበርካታ አካባቢዎች የድሮን አሰሳም በተጓዳኝ ደግሞ የድሮን ጥቃትም እየፈጸመ ይገኛል። በተለይ በጎጃም እና በሰሜን ወሎ አካባቢዎች በርካታ የድሮን ጥቃቶች መፈጸማቸውን እየሰማን ነው። በዚህም የተወሰኑ ጉዳት መድረሳቸውን ሰምተናል። እኛ አኗሽም የተወሰኑ ጉዳት ደርሰዋል፣ በተወሰኑ ፋኖ ኃይሎች ላይ። ያም ሊደርስ የቻለው በአንዳንድ ከተሞች የገቡ ፋኖዎች ድሉን አስመልክተው ባደረጉት መሰባሰብና እንደ ጭፈራ ነገር ነው። ስለዚህ ይሄ ነገር እንዲቆም ተብሏል። አሁንም እንዲቆም የሚል አስቸኳይ ጥሪ ቀርቧል። የድል ጭፈራ ከአጠቃላይ ድር በኋላ ይደርሳል ተብሏል። ድጋሜ ጥሪ ቀርቧል። ያም ሆኖ ብዙም ጉዳት አልደረሰም። መጠነኛ ግን ጉዳት ደርሷል። ያም በስህተት ነው፣ ጥንቃቄ አድርጉ ተብሎ ጭፈራ በመደረጉ ነው የሚል ነው። በተረፈ ግን እንደዚህም ሆኖ ፋኖች ድል ማስመዝገባቸውን እንደቀጠሉ ነው። የምስራቅ አማራው ኮር አንድ እና ኮር ሁለት የምልክዝ ልዩ ዘመቻ በጥምረት በራያ ግንባር ታንክ መድፍና ቢኤም እንዲሁም ጀትና ድሮን በስፋት እየተጠቀመ ካለው የብልጽግና ጦር ጋር በዛሬ ዕለት ከባድ ትንቅቅና ተጋዱ አድርገው ድል ማስመዝገባቸውን አስታውቀዋል። በዘመቻ አባናደው ከባድ ሰብአዊና ቁሳዊ ክሳራ የደረሰበት የብልጽግና አገዛዝ በርካታ ቁጥር ያለው እግረኛ ሰራዊትና መካናይዝድ እንዲሁም ጀትና ድሮን በስፋት እየተጠቀመ በብዙ ግንባር ማጥቃት ያደረገ ቢሆንም በምልክዝ ፋኖች በሁሉም ግንባር በአግባቡ ተመክቶ እየተመታ ይገኛል፣ ሲል ቃል አቀባዩ አስታውቋል። የኦሮሚያ ልዩ ኃይልን ጨምሮ ከሀገሪቱ የተለያዩ አካባቢዎች የመጣው ሰራዊት አብዛኛው ያለ ውጊያ እየኮበደለ በደለ ይገኛልም ብለዋል። ሌሎች ደግሞ እየከዱ እየተቀላቀሉን ይገኛሉ። ያለ እረፍት ግዳጅ ከገቡት ደግሞ በርካታዎቹ ምሽግ ለቀውና ተዳክመው ስለነበረ ብዙዎቹ ሰለባ ሆነው አልጥቃት ደርሶባቸዋል፣ ሲል ቃል አቀባዩ ተናግሯል። በሌላ የተጋድሎ መረጃ ደግሞ ተኩለሽ ግንባር ልዩ ቦታው አካምባ ላይ በተጠመደ ጸረ ተሽከርካሪ ፈንጅ አንድ ለጊዜው ማንነቱ ማወቅ ያልተቻለ በዲሽቃ የሚታጀብ ከፍተኛ የመከላከያ አምራር ከናጃቢዎቹ ሰለባ መሆኑን ነው ቃል አቀባዩ ጨምሮ የገለጸው። ማንነቱን ስንደርስበት የባለስልጣኑን ማንነት በይፋ የምናሳውቅ ይሆናል ብለዋል። የአፋባ ምንልክዝ ቃል አቀባይ ተመልካቾቻችን፣ ሌላው መረጃ ከገዋኔ ወይም ከአዲስ አበባ አፋር መስመር ላይ የመጣው ነው። ሰራተኞች ዛሬ መንገድ ዘግተዋል። እንደምትመለከቷቸው እርቦናል፣ ጠምቶናል፣ ደሞዝ ይከፈለን በማለት የገዋኔ ከተማ ሰራተኞች አድማ አድርገዋል። አድማው ቀላል አድማ አይደለም። እንጨት ሰብስበው ከአሮጌ ጎማ ጋር ሲያቃጥሉ ታይተዋል። መንገድ ከመዝጋት ውጭ በተሽከርካሪና በተሰፋሪ ላይ ግን ምንም ችግር አልፈጠሩም። መንገዱን ብቻ ነው የዘጉት። ጥያቄያችን የ2017 ዓ ምት በጀት ዓመት ያልተከፈለን ደሞዝ ይከፈለን፣ እርቦናል፣ ከነ ቤተሰቦቻችን በረሃብ ላይ ወድቀናል የሚል ነው። የመንግስት ሰራተኞች ቤተሰቦቻቸው የያዙትን መፈክር ያንኑ የሚያመላክት ነው። የመንግስት የጫጉላ ሽርሽሩ ያበቃ ይመስላል። ህዝቡ የዳቦ ጥያቄ እያነሳ ነው። ሰሞኑን በትግራይ በመቀሌና በተለያዩ ከተሞች የተነሳውን ተቃውሞ አይታችኋል። ተመሳሳይ ጥያቄ ነው። ዛሬ በአፋር ገዋኔ አመፅ ተቀጣጥሏል። ነገ ጠዋት ይህ ጥያቄ አገሪቱን እንደሚያካልል ለመተንበይ ነቢይም ሆነ አያስፈልግም። ህዝቡ እየራበው ሊኖር አይችልም። እየራበው ዝም አይልም። በረሃብ መሞትም መሞት ነዋ። ስለዚህ የዚህ አይነት ተቃውሞዎችም በየቦታው እየተቀጣጠሉ ይገኛሉ። ተመልካቾቻችን አድማጮቻችን፣ ሌላው የደረሰን አስገራሚ መረጃ ተመልካቾቻችን አድማጮቻችን፣ የብልጽግና ካድሬዎች መሬት እስኪጠባቸው ድረስ ረዣዥም ጽሁፎች በየቀኑ ሲጽፉላት የነበረችው መንግስታዊ መገናኛ ብዙሃን በየሰዓቱ እዚህ ከተማ ደረሰች፣ እዛ ከተማ ደረሰች እያሉ ዜና ሲሰሩላት የነበረው ብልጽግና ራሱ በየቀኑ አንድ ከተማ በደረሰች ቁጥር ህዝቡ ሰላማዊ ሰልፍ ውጣ እያለ ሰላማዊ ሰልፍ ሲያስወጣላት የነበረችው ጣናነሽ መርከብ ጣና ሐይቅ ከደረሰች በኋላ ሞተሯ ጸጥ ብለዋል። ሞተሯ ጸጥ ሲል ብለዋል መረጃውን ያደረሱን አንድ የአማራ ክልል ባለስልጣን። ብልጽግናዎችም ጸጥ ብለዋል፣ ካድሬዎችም ጸጥ ብለዋል። ሞተሯ ዝም አለ። ስለ ጣናነሽ አሁን አይወራም። ይህ ብቻ አይደለም ግን ገራሚው ነገር አሮጌ መርከብ ስለሆነች መስራት ስላልቻለች ሞተሯ መስራት ስላልቻለ ሌላ ግዢ ኮሚቴ ተቋቁሞ አሮጌ ነው፣ ሞዴሏ ስለማይገኝ የጣናነሽ አይነት ሞተር እንዲገዛ በጀት ተወጥቶ እንደገና ሌላ ሞተር ፍለጋ ናቸው። በውሎ አበል ተመድቦላቸው ግዢ ኮሚቴዎች ወደ ውጭ ሄደው ማለት ነው። ያ ሁሉ አቧራ የጨሰበት ማለት ነው፣ የሀገር ሀብት የባከነበት፣ ስንት ነገር የተደረገበት አሁንም በሰከንድ ሃንድ መርከብ የሌለ ነገር በማይረባ በወዳደቀ ጀልባ ያንን ሁሉ ነገር አድርገው አሁን ደግሞ ተመልሰው ለነሱ መብያ ሆኗቸዋል። ገንዘብ መሰብሰቢያ እቃ ግዥ ኮሚቴ ምናምን እያሉ ሞተር እንዲገዛ ደግሞ በጀት አስፈቅደው እየሄዱ ነው የሚገኙት። እና እኔ እኮ ለምንድን ነው ደጋፊዎቹ ስለ ጣናነሽ ሰሞኑን የማይጽፉት እላለሁ እና ሰውየው መልሰው ልናል፣ ጸጥ ያሉት ሞተሯ ጸጥ ብለውባቸው ነው በማለት ነው የመለሱልን። ተመልካቾቻችን፣ የአገር ሀብት መቼም እየባከነ ነው የሚገኘው። የእኛ ሊቀመንበር ቃልቻ ነበረ። ብሩንም እንደ ጫት ይቅመው ጀመረ አሉ አበጋር እየሆነ ያለው ነገር እንደዛ ነው። ተመልካቾቻችን፣ ክቡራን ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃ እስካሁኑ ነበር። ለትክክለኛ ለወቅታዊ፣ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደሬ ኒውስን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪቃችን በሰላም በአንድነት፣ በሞገስ፣ በነጻነት፣ በፍቅርና በክብር ለዘላለም ይኑር።